ታዳጊ ሕፃናትና ወጣቶችን በቁርኣንና ኢስላማዊ ተርቢያ ማነጽን ዓላማ አድርጎ እየተጋ የሚገኘው ጃዕፈሩ ጦያር የቁርኣን ሂፍዝና የተርቢያ ማዕከል፣ ማዕከሉ ከተመሠረተበት ጊዜ አንስቶ በዘርፉ ብቁ ከሆኑ መምህራኖች ጋር በመሆን በአጭር ጊዜ ውስጥ በክረምትና በበጋ ከ1100 በላይ ተማሪዎችን በስኬት ያስመረቀ ሲሆን በአሁኑ ሰዓት ማዕከሉ ለ2017 ዓመተ ልደት የክረምት ፕሮግራም በአዳሪነት በተመላላሽ እንዲሁም በኦንላይን አማራጭ ለማስተማር ዝግጅቱን አጠናቆ ምዝገባ መጀመሩን ሲያበስር በታላቅ ደስታ ነው። የምንሰጣቸው የትምህርት አይነቶች ቃዒደቱል ኑራኒያ፣ ቁርኣን በነዞር፣ ቁርኣን ሂፍዝ፣ አህካሙ ተጅዊድ፣ ተርቢያና አጫጭር ኪታቦች። የምዝገባ ቀን፣ ከሰኔ 10 2017 ዓ ልደት እስከ ነሐሴ 25 2017 ዓ ልደት ያለን ቦታ ውስን በሆኑ ቀድሞ ይመዝገቡ። አድራሻ፡ ቁጥር 1፡ ሎጅ ሆርደፋ፣ ሜቴክ ባጃጅ ተራ፣ ቁጥር 2፡ ሰዒድ ያሲን፣ ንፍራ አካዳሚ፣ እንዲሁም ቁጥር 3፡ ለቡ ሙዚቃ ቤት፣ ሰብሪን ምግብ ቤት አጠገብ ያገኙናል። ለበለጠ መረጃ በ0921 21 4330 ወይም በ0901 208804 ይደውሉ። ጃዕፈሩ ጦያር የቁርኣን ሂፍዝና የተርቢያ ማዕከል ቁርኣን የህይወታችን ብርሃን ነው!